ሰላም ጤና ይስጥልኝ! ውድ እና የተከበራችሁ የጃናሪ የቤተሰብ ሰላም ሰላ ላ ሰላም ናችሁ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋ ውዱ ሰላም፣ እግዚአብሔር ይመስገን። ሰላም እንዴት ናችሁ? ደህና ናችሁ? ሰላም፣ መልካም ከኔ ጋር አለው። እግዚአብሔር ይመስገን። እንዴት ናችሁ? ሰላም አለን አለን አለን። እግዚአብሔር ይመስገን። እንዴት ናችሁ? እንኳን አደረሳችሁ ለሰኔ ሚካኤል። እንግዲህ ሰኔ ሚካኤል እግዚአብሔር ይመስገን እንግዲህ ቅዱስ ሚካኤል እሱ ያመሳው ይባለን እኛም ደግሞ በሀገራችን ሆነን በረከቱ ደርሷል ለሀገራችን አብቅቶን የዛሬ ዓመት እንድናከብር የሆነን ማለት ነው። እና እንዴት ናችሁ ደህና ናችሁ ወይ? ከኔ ቃሉ እግዚአብሔር ይመስገን። በዚህ አጋጣሚ በእውነት በጣም ደስ ብሎኛል። ቃል ኪዳን አርቲስት ቃል ኪዳን ጥበቡ ማለት ነው። እንኳን ደስ አለሽ! እንኳን ለዚህ አበቃሽ! ያው እንግዲህ አላ አደለ አንዱ ሲሞት አንዱ ነው እና አሁን ብዙ ልጆች በኤፍቢ ላይ እንኳን ደስ አለሽ ምናምን ብሎ ለካ ዋታ እና ኮሜንት ላይ እያየሁ ነበር። ግማሹ እንኳን ደስ አለሽ እንኳን እንደዚህ አበቃሽ እያሉ ነው ማለት ነው የምትደሰችበት ወልደሽ የምታይበት አላደለ አደለ በቃ እንደዚያ መልካም ምኞት ይገልጻሉ። እንደዚሁ ደግሞ ያው ሳውነን እና ግማሹ ደግሞ የሞተ ተጎዳ እሱም ሙቶ ሰው ሌላ ትዳር መሰረተች ምናምን ይላሉ እና አበሻ ስንባል እንደዚህ ነን። አንዱ ሲሞት አንዱ ዝም ብሎ መኖር የለበትም ወይ፣ አንድ ሰው ከፈጣ ማግባት የለበትም አይባልም። እንግዲህ ያው ጎበዝ ናት እንደውም አንደኛ ደግሞ ቆይተዋን እሱ በህይወት እያለን የተፋጡትኝ ማለት ነው። በህይወት እያለን የተፋጡትኝ ግን ያው ኑራለች፣ ከዛሬ ደርሳለች። ያው ህይወት ይቀጥላል። ዛሬ ደግሞ የሽምግልና ፕሮግራሟ ፎቶን የተለቀቀው ቪዲዮ አልተለቀቀም ማለት ነው እና በዚህ አጋጣሚ እንኳን ደሳለች መልካም የትዳር ዘመን ይሆንል ይችላለ ምክንያቱም ዛሬ ያው መቼም በአንድ ቦታ ሲሞት፣ በአንድ ቦታ ሲወለድ፣ በአንድ ቦታ ሲለቀስ፣ በአንድ ቦታ ሰርግ ሲደገስ ረር ሲባል ነው እና ያው ህይወት እንደዚህ ናት ማለት ነው። ብቻ እግዚአብሔር ይመስገን። እኔ እንጂ አላቅም፣ ደስ ብሎኛል። እንግዲህ መልካም አባት ይሆንልሽ ለልጅሽ ማለት ነው። ጥሩ ሚስት ምትወኝም ብቻ ደስ ይላል። እውነት አላቅም ማለት ነው። ማርያምን እንደት እጄን እንደሚደክመኝ እና እንዴት ናችሁ ሁሉ ሰላም ብሉ። መልካም እና ላይክ ሼር ሰብስክራይብ ማለት ነው። ማርያምን እጄን ወኔ ስለዚህ እንትኒ ዩቲዩብ ላይ ዩቲዩብ ያው ለስድስት ወር አካባቢ ከባቢ አላቀቀኩበትምና በጣም ቫይራሉ ተመትቷል ማለት ነው። እና እስኪ ሻር ሻር ሻር ሻር አድርጉልኝ ዩቲዩበሮች ማለት ነው። ሬዩቲዩበሮች ሻር ሻር አድርጉልኝ የራያ ልጆች ማለት ነው እኔ እንጃ አላቅም። እስኪ ክፈለኝ ማለት ነው። በቅርብ ጊዜ ያው ዩቲዩብ ያክል ከፈለኝ ብዬ እንድመጣ ማለት ነው። እስኪ የጎደሉ ሙሉ ትን ሻርሻር እያደረጋችሁ ያደረጋችሁ እና ብቻ እግዚአብሔር ይመስገን እና በዚህ ነው የመጣሁትኝ። እንግዲህ ያረገባ ያግባ፣ ያልወለደ ይውለድ። እግዚአብሔር ሲፈቅድ ነው ሁሉን ነገር ማለት ነው። ምክንያቱም ያው እንደተለመደው አንዱ ሲያገባ፣ አንዱ ሲፈታ፣ አንዱ ሲሞት፣ አንዱ ሲወለድ ነው እና ህይወት እንደዚህ ናትኝ እና ያላገባም ያግባ ያልወለደም የውለድ የታመመም ሄዳል የሰው ልጅ ማለት ነው። ግን በጣም ደስ ይላል እግዚአብሔር ይመስገን። ከዛ ሁሉ አገግማ ዛሬ ለትዳር ሽምግልና ተላከ ምናምን ከሁሉ በጣም ማርያም እንደከመኝ እንጂ እንደከመኝ እጅን ሰለ ደከመኝ ቀጥ ብዬ እንደዚህ አድርጌ እንትን እላለሁ። እስኪ በ ይክፈለኝ እና ዩቱብ ማለት ነው ሲከፍለኝ ማለት ነው እንዲህ እረፍት ፈጣሪ እስኪ እኛ ነበር ማለት ነው። ይህ በቃ ሁሉም የቡታጀራዊ ዩቲበሮች ጋር ነው በቃ እነሱም ደግሞ በቃ ቪው የሚሆንላቸው የሚወጣላቸው ሲፋቱ ሲጣሉ ሳበፋላ ማለት ነው በቃ ሁሉም በቃ ሁሉ ዩቲበሮች ደግሞ ይህን ሰ ይህን ሰ አስራ አምስት ቀን ነው ይህን ሳምንት የማንጠብቃቸው ዩቲበሮች ማለት ኦሙ እና ዮ አሁን እሱ አረገዝኩ ብላ ሁለተኛ አረገዝኩ ብላ እሱ ደግሞ እንዴት ታደርጋለሽ፣ አልተዝናናንም እንደዚህ አላልንም ብሎ ነገር ጀመረ ማለት ነው። አሁን ደግሞ በቅርብ ቀን ያው እናንተንም ፕራንክ አረኳችሁ እሱ ነው ፕራንክ አረኩት፣ አረገዝኩም ብላ መጣችለን። አሁን ደግሞ ሙብዬ ና ናሽኝ ናቸው በቀጣይ ማለት ነው። ከዛ ደግሞ ሩታ ና አብረሽ ያው አብረሽ ብዙ ሴት ይዣለሁ ምርጫ የሆነሽ አንቺ ጋር ተቀመጥኩ። ግን ደግሞ እንትና ሃይሚ ሃይሚ ግን የና ብርሽ በአንድ ግር ይሻላል ማለት ነው። ሃይሚ ግን ስለስራት አለ እንጂ ማለት ነው። በጣም አስጠልቶብሻል፣ በጣም ሲበዛ ማለት ነው። ያኔ ምንም ቢሆን ብሮሽ ይሰጠሻል ለቀልድም ቢሆን ማለት ነው። እንዴት የተሰጠሽ ሃዲያ ስጦታ እንዴት ትመልሻለሽ ማለት ነው? ስጦታ አይመለስም ሲጀመር ስጦታ ከተጠቀምሽበት ትጠቀሚበታለሽ፣ ካልተጠቀምሽበት ደግሞ ለሌላ ሰው ብትሰጪው ትችያለሽ እንጂ ስጦታ አይመለስም እልሻለሁኝ። ያው ጌሙን እያበላሸሽ ሽራላለው በዚያ አጋጣሚ ማለት ነው። አብረሽ እና እርታ ደግሞ ያው ቤተሰብ ቤት እያሉ ደግሞ ቤተሰብ ቤት እየተደባደቡን ያሉትኝ ብቻ ያሁሉ ይቅርና። በእርግጥ ለትንንሽ ዩቲዩበሮች ስራ ሆነዋል ማለት ነው። በእውነት ብዙ በነ ብሩክ እና በነ ሀሚ እንዲሁም በነ አብርሽ በነ ሮታ የሚሰሩ ልጆች በኬቤት ቫይራር እየታየላቸው ነው፣ ቪው እየታየላቸው ነው ማለት ነው። ለዚህ ለዚህ ጥሩ ነው። አንዳንድ ጊዜ አንዳንድ እንደዚህ አጀንዳ ሲመጣ በአጀንዳው አንስቶ መስራት ያለ ትንንሽ ዩቲዩበሮች ሀሪፍ ነው ላለው እንደ አጀንዳ ማለት ነው። እና ውድ ቤተሰቦቼ ላይክ ሸር ሰብስክራይብ እያደረጋችሁ፣ በቃ እኔም በቀጣይ በቀጥታ እንደዛ ነው ምሰራው ማለት ነው። ሞክራለሁ፣ እንደዛ ሰራለሁ ማለት ነው። ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰብ ማለት ነው። አመሰግናለሁ። መልካም አዳር